ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን፣ ከደቡብ ቴሌቪዥን በዚህ ሰዓት ወደ እናንተ የሚደርሰው ዜና ወጃችን አሁን ተጀምሯል። ዜናዎችን የመራ ያረጋ ለሞክሮ ያብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በቀዳሚነቱ ወደምናየው ዜና እናልፋለን። የፖሊስ ሰራዊት አባላት ሀገርና ሕዝብን በተሻለ ቁመና ማገልገል እንደሚጠበቅባቸው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ አሳሰቡ። በክልሉ ሞዲዮ የፖሊስ ማሰልጠኛ ተቋም መካከለኛና ከፍተኛ አመራር መኮንኖች የምረቃ መርሃ ግብር ተከናውኗል። ዝርዝሩን ዮሀንስ ክፍሌ ከቦንጋ ቅርንጫፍ ጣቢያችን አድርሶናል፣ እንደሚከተለው ይቀርባል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ተመራቂዎቹ የፖሊስ መኮንኖች ህዝብንና መንግስትን ለማገልገል ለማዕረግ ሽግግር በመብቃታቸው የእንኳን ደስ አላችሁ መልእክት አስተላልፈዋል። ህዝብንና መንግስትን ለማገልገል በዛሬው እለት የማዕረግ ሽግግር ያደረጋችሁ እጩ ተመራቂዎች በዚህ መልካም ቀንና ጊዜ ስለበቃችሁ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እወዳለሁ። ፖሊስ ፍትሕ እንዲሰፍን ቀንና ሌሊት የሚተጋና ለሀገር ሉዓላዊነትና ለብሔራዊ ጥቅም መከበር መስዋዕትነት የሚከፍል የክቡር ሙያ ባለቤት መሆኑን ተናግረዋል። ፖሊስ ማህበረሰብን ወይንም ዜጎችን እንዲሁም መንግስትን የሚያገለግል በዋናነት የአገራችን ብሔራዊ ጥቅም በማስጠበቅ የአገር ሉዓላዊነትን በማስከበር የሕይወት ዋጋ ጭምር የሚከፍል የእንቁ ሙያ ባለቤት ነው። ሀገርንና ሕዝብን በተሻለ ቁመና ለማገልገል እድልና አዲስ እውቀት ያገኙበት መሆኑን ገልጸው፣ ይህንን እድል በአግባቡ መጠቀም ይገባል ነው ያሉት። በርከት ያሉ የቴክኒክ የቀለም ትምህርት እንደዚሁም ሌሎች አስተዳደራዊ ጉዳዮችን መሰረት ያደረጉ ስልጠናዎችን አጠናቃችሁ የተሻለ አቅም ገንብታችሁ ሀገራችንና ክልላችን ህዝባችንን በተሻለ ቁመና ለማገልገል እድል አግኝታችኋል። የዚህ አይነት ስልጠና ከአቅም ግንባታው ከቴክኒክ እውቀት ግንባታ ባሻገር በተለይ የፖሊስ ሰራዊት አባላት የሁል ጊዜ ዝግጁነታቸውን የሚያልቁበት ትልቅ መድረክ ነው። ለሀገራዊ ግዴታዎች ዝግጁ መሆን እንዳለባቸውም መልእክት አስተላልፈዋል። እንደ ሀገር አስተዋጽኦችሁና ተልዕኳችሁ በሚፈለግበት ሰዓት፣ በማንኛውም ሰዓት ዝግጁ የሆናችሁ የሚጠበቅባችሁን ኃላፊነት የሚጠበቅባቸውን ግዴታ ለመውጣት ሁሉም ዝግጁ እንድትሆኑ በዚህ አጋጣሚ የአደራ መልእክትን ለማስተላለፍ እወዳለሁ። የክልሉ ፖሊስ ኮሚሽን ኮሚሽነር ዶክተር ካሳ ባደረጉት ንግግር ሰልጣኞች መመረቃቸው የክልሉን ፖሊስ ተግባራት በተሻለ ብቃት ለማከናወን እንደሚያስችል ገልጸዋል። በሕገ መንግስት፣ በወንጀል መከላከልና በወታደራዊ ስልጠናዎች እንዲሁም በሌሎች በርካታ ዘርፎች በተሰጡ ስልጠናዎች ብቁ መሆናቸውን ተናግረዋል። አንድ መቶ ሐምሳ አንድ ሰዓታት ተከታትሎ ለዚህ ቀን በቅቷል። ይህም ቢሆንም ሰልጣኞች ከዚህ በፊት በነበራቸው ልምድ ላይ ተጨማሪ አቅም ስለፈጠሩ ከዚህ በኋላ የሚኖራቸው ተልኮ በብቃት ይወጣል የሚል እምነት አለኝ። ተመራቂዎች ህዝብን በታማኝነት የማገልገልና የህግ የበላይነትን የማስከበር ኃላፊነታቸውን በአግባቡ እንዲወጡም አሳስበዋል። ከባድ አገራዊ ግዴታ አለ። ህዝብን ያንገላት ያለው የትራፊክ ዘርፍን ከዚህ ማግስት ቀኙ ሰው ማለት ዜሮ አርጎ ማለት ይጠበቅምናል። ይሄ ከእናንተ ይዛችሁ ምትሉ ተግባር ነው። ተመራቂ የፖሊስ ሰራዊት አባላት በበኩላቸው በቀጣይ ጊዜያት ስራቸውን በአግባቡ ለመከወን የሚያስችሉ የተለያዩ ክህሎቶችን ማግኘታቸውን ተናግረዋል። ከመካከለኛ አመራርነት ወደ ከፍተኛ አመራርነት ሲሸጋገር ያው እንደዛው የአመራርነት ሚናውም ከፍ ያለ ነው የሚሆነው። የውስጥ ነውም ትምህርት ህዝባችንን በሚገባ ማገልገል፣ ሰላምን ማስጠበቅ እንደምንችል የሚረዳ ነው ማለት ነው። በወንጀል መከላከል ስራም ሆነ በምርመራ ጥሩ እውቀት ጨብጠን ከዚህ እየወጣን እንዳለ ነው። እኔ በጣም ያምኑ ስራና ክህሎትን መሰረት ያደረገ ስልጠና በቂ ወስደናል። የተሰጠው ስልጠና በጣም ነጌ ለማህበረሰቡም ለራስም የሚጠቅመውን ግንዛቤ ወስጃለሁ ብዬ አስባለሁ። በስልጠና ጊዜያቸው ከፍተኛ ውጤት ያስመዘገቡ ተመራቂዎች የተሸለሙ ሲሆን በመድረኩ የክልሉና የካፋ ዞን ከፍተኛ አመራሮች ተሳትፈዋል። የባህር በር ባለቤትነት ጥያቄ ምላሽ ማግኘት በሀገሪቱ እየተገነባ ያለውን ግዙፍ ኢኮኖሚ የሚያጠናክር መሆኑን የዋቸሞ ዩኒቨርሲቲ ምሁራን ገለጹም። የባህር በር ጥያቄ በህዝቡ ሕሊና ውስጥ ሲብሰለሰል ከርሞ አሁን ላይ በግልጽ እየተስተጋባ ይገኛል ጋር ለመውጣት ጊዜውን ሲጠብቅ የነበረውና በበርካቶቹ ልቦና ውስጥ የቆየው ይህ ጥያቄ እነሆ ጊዜው ደርሶ ሀገራዊ አጀንዳ ሆኗል። ብሩክ ፋንታ። መንግስትም ጉዳዩን በብልሃስ በሚያዝና ለባለቤትነቱ ጥያቄ ምላሽ ለማግኘት የጀመራቸው ዲፕሎማሲያዊ እንቅስቃሴዎች በዓለም አቀፍ ማህበረሰብና በሚመለከታቸው አካላት ተቀባይነትን እያገኘ ነው። የባህር በር የባለቤትነት ጥያቄው ምላሽ ማግኘት በሀገሪቱ እየተገነባ ያለውን ግዙፍ ኢኮኖሚ እንደሚያጠናክር የዋቻማ ዩኒቨርሲቲ ምሁራን ተናግረዋል። በዩኒቨርሲቲው በታሪክና ቅርስ አስተዳደር ትምህርት ክፍል መምህርና ተመራማሪ የሆኑት አስራ ቴርሞሎ እንዳሉት ለባህር በር በቅርብ ርቀት ላይ የምትገኘው ኢትዮጵያ የባህር በር የባለቤትነት መብቷን በሴራና በተንኮል እንድታጣ ተደርጓል። አሁን ካለው የህዝብ ብዛትና እያደገ ከመጣው ኢኮኖሚ አኳያ የባህር በርን በኪራይ በመጠቀም ህልውና ማስቀጠል እንደማትችል አስረድተዋል። በመሆኑም የሰጥቶ መቀበል መርህን በመከተል የባህር በር የማግኘት መብቷ እንዲከበርላት የምታደርገው ጥረት ስኬታማ መሆን ጠንካራ ኢኮኖሚን ለመገንባት የሚደረገውን ጥረት ውጤታማ ያደርገዋል ብለዋል። ባህር በር አጥታ ማታቅ የለመደች ሀገር ናት። በሆነ ታሪክ ጥፋት እና ስህተቶች ምክንያት ያጣች ሀገር ናትና ች ሀገር የለመደች እንደመሆኗ መጠን ግዙፍ ህዝብ እንዳላት እንደ የግዙፍ ህዝብ ባለቤት እንደመሆኗ መጠን ለባህር በር ደግሞ እጅግ በጣም ቅርብ የሆነች ሀገር እንደመሆኗ መጠን ስለዚህ ለኢትዮጵያ በጣም እጅግ ወሳኝ ነው ማለት ነው። ስለዚህ በኪራይ ኢትዮጵያ ሰርቫይቭ ማድረግ የምትችልበት ሲትዌሽን የለም ማለት በጣም ግዙፍ የሆነ ኢኮኖሚ እየተገነባ ነው ያለው ሀገራችን እንደ ሀገር ስቴብል እንድትሆን ኢኮኖሚካሊ እንድንጠነክር ኢትዮጵያ አሁን እየገነባች ካለው ግዙፍ ኢኮኖሚ አንጻር ኢትዮጵያ የራሷ የሆነ ራሷ ኮንትሮል የምታደርገው የባህር በር ያስፈልጋታል። ኢትዮጵያ ያሏትን ጸጋዎች ተጠቅማ የመበልጸግና የዜጎቿን ተጠቃሚነት የማረጋገጥ እድሎቿን የማደብዘዝ ሴራ በተለያዩ ሀገራት ሲከወንባት መቆየቷን የገለጹት ደግሞ በዩኒቨርሲቲው የውጭ ግንኙነት ፖሊሲና ዲፕሎማሲ መምህሩ አበራ ሄቢሶ ናቸው። ለአብነትም ኢትዮጵያ በቀይ ባህር ላይ የነበራትን የባለቤትነት መብት በመንፈግ የቅርብ ተመልካች እንድትሆን የተደረገባትን ሸፍጥ አንስተዋል። ኢትዮጵያ የባህር በር ተጠቃሚ የመሆን እድል እንዳላት የሚያውቁ የቀጠናው ሀገራትም በጋራ ለመበ ለመበልጸግ የሚደረገውን ጥረት መደገፍ እንደሚጠበቅባቸውም ገልጸዋል። እንደ ዓለም አቀፍ ሕግም ኢትዮጵያ ባለቤት በፊት በቅርብ ጊዜ ባለቤት መሆኗ ቀርቶ ባቶኑ እንኳን ባህር በር ማግኘት መብት አላት። የጋራ ሀብት መሆኑን ሕግ ይደነግጋል። ይሄ ስለሆነ አገራት ኢትዮጵያን በዚህም በዚያም ይሄን ጥያቄዋን ለማደብዘዝ ፖለቲካዊ ጥያቄ ነው የማስባል ህዝቦቿ አይፈልጉም የማስባል ሁኔታዎች ውሃ የሚቋጥር አይደለም። ህዝቦቿ አሁን ኦልሞስት ተረተዋል። ፊት ለፊት አድርጎ ሊታገል ያለው ከዚህ በኋላ ሊኖር የሚችለው ከየትኛውም አጀንዳ ውጭ ይሄ እንደሆነ መታወቅ አለበት። ሁሉም ሀገር ማወቅ አለበት። ይህንን ማለት ነው። ባለቤት ሆነን በሩ ላይ ባህር በሩ ላይ የድርሻችንን ወስደን በእኩልነት በፊታይነት ከሌሎች ሀገራት ጋር ከቀጠናው ሀገራት ጋር ተስማምተን እንድንኖር የሚያስገድደን ጊዜ ላይ እንገኛለን። በማረቆ ልዩ ወረዳ በህዝብ ተሳትፎ እየተገነባ ያለውን የገራድ ቢመዶ አጠቃላይ ሆስፒታል የመጀመሪያ ምዕራፍ ግንባታ በቀጣይ ዓመት ለማጠናቀቅ ርብርብ እየተደረገ መሆኑን የልዩ ወረዳው አስተዳደር አስታወቀም። ሆስፒታሉ ከልዩ ወረዳው ባለፈ ለአጎራባች አካባቢዎች ጭምር አገልግሎት እንዲሰጥ ታሳቢ ተደርጎ እየተሰራ ነው። ጸጋቢ በተደመረ የህዝብ ተሳትፎ ግንባታው እየተከናወነ የሚገኘውና ከልዩ ወረዳው ህዝብ ባለፈም ለአጎራባች ህዝብ ግልጋሎት እንዲሰጥ ታስቦ በማረቆ ልዩ ወረዳ እየተገነባ የሚገኘው የገራድ ቢመዶ አጠቃላይ ሆስፒታል ግንባታ 24 በመቶ ያህሉ ተጠናቋል። በሁለት ምዕራፍ ግንባታው የሚከናወነው ሆስፒታሉ ግንባታው ሲጠናቀቅም ለአካባቢው ማህበረሰብ የተሻለ አገልግሎት እንደሚሰጥ የገራድ ቢመዶ አጠቃላይ ሆስፒታል የፕሮጀክት ጽህፈት ቤት ስራ አስኪያጅ ዶክተር በረከት ጡሚሶ ተናግረዋል ለግንባታው ሰባው እስከ 700 ሚሊዮን ብር ወጪ እንደሚደረግበት የገለጹት ዶክተር በረከት የመጀመሪያው ምዕራፍ ግንባታም በቀጣዩ ዓመት መጨረሻ ላይ ይጠናቀቃል ብለዋል። ፕሮጀክቱ ሲጀመር አጠቃላይ ሆስፒታል ከሞ ጋር ተያይዞ ከአምስት መቶ እስከ 700 ሚሊዮን የሚፈጅ ሆስፒታል ነው። ቅድም እንዳልኩት የመጀመሪያው ፌዝ ጨረታ ወጥቶ በአዲስ ዘመን ጋዜጣ ጨረታውን ያሸነፈው በ142 ሚሊዮን ነው። ስለዚህ ይሄ የመጀመሪያው ፌዝ ከፍተኛ የሆነ የሕክምና አገልግሎት ሊሰጥ የሚችል ነው። ለምሳሌ ኦፒዲ የሚባል አገልግሎት የሚሰጥ ክፍል አለ። እንደዚሁም ኦፕሬሽን ክፍል፣ የድንገተኛ ታካሚዎች ክፍል፣ እንደዚሁም ከቁስ ጋር ከቁስለኞች ጋር ተያይዞ ሊታከሙ የሚችሉ በሽተኞች ተኝተው የሚታከሙበት ክፍል አለ። እንደዚሁም ደግሞ ወላድ እናቶች የሚታከሙበት፣ ህጻናቶች የሚታከሙበት ክፍል አለ። ስለዚህ እነዚህን የያዘ ነው እንደ አጠቃላይ የሆስፒታሉ አጠቃላይ ሆስፒታል ከመሆኑ ጋር ተያይዞ እዚህ አካባቢ ላይ ላሉ አጎራባሽ ላሉ ወረዳ ላይ ላሉ ማህበረሰብ ሰፊ አገልግሎት የሚሰጥ ነው ማለት ነው። እስካሁን የነበረውን ችግር ሊቀርፍ የሚችል እናቶች ሆስፒታል ባለመኖሩ ምክንያት በምጥ ይሞታሉ፣ እንደዚሁም ህጻናቶች በአቅራቢያ ሆስፒታል ባለመኖሩ ምክንያት ይሞታሉ። ይሄ አንዱን ችግር የሚቀርፍ ነው። ሁለተኛ ደግሞ አረጋውያንም አሉ፣ የአእምሮ ህመምተኞች፣ የአይን ህክምና፣ የጆሮ ህክምና፣ እነዚህ ችግሮች በሙሉ እዚህ አካባቢ ባለመሰጠው ምክንያት ይሄንን ችግር ሊቀርፍ የሚችል በጣም ትልቅ ሆስፒታል ነው ማለት ነው በሚቀጥለው ሁለት ሺ መጨረሻ አካባቢ ላይ አጠቃላይ የመጀመሪያው ፌዝ አሁን የምታዩት ከጀርባ የምትመለከቱት ግንባታ ተገንብቶ ያልቃል ተብሎ ይታሰባል ማለት ነው። ጤናማ ማህበረሰብ እንዲኖር የጤና ተቋማት መኖር እየገድ ነው የሚሉት የአካባቢው ነዋሪዎች ሆስፒታሉን በጋራ ጥረት ለማጠናቀቅ የድርሻቸውን እንደሚወጡ ተናግረዋል። የጀመርነውን እኛውን ጨርሰዋለንም ያሉት ሆስፒታል መኖር ጤናማ አርሶ አደር ይኖራል። ሆስፒታል መኖር ጤናማ ሞራል ይኖራል። ሆስፒታል ያለ በመኖሩ የተኛው እንቅስቃሴ ያለው ሁሉ ከጤና ወይም ከሆስፒታል ጀርባ ላይ ከጤና ጀርባ ላይ ያለው ሁሉ ነገር ስለሆነ ማንንም መጠበቅ የለብንም። ምናልባት መንግስት፣ የምንጠብቀው ሙያዊ ድጋፍ ነው ሙያዊ ድጋፍ ነው ቁሳዊ ድጋፍ ነው እንጂ እንደ ግሌም 500 ሺህ ብር ቃል ገብቻለሁ። እንደ አርሶ አደር የተወሰነ መቶ ሺህ ብር አስገብቻለሁ። ቀሪው ደግሞ አሁን አስገባለሁ። እኔ መንግስት ሰራተኛ ነኝ። በወር በፐርሰንት ደሞዜ ይቆረጣል እስከሚጠናቀቅ ነው። ተጠናቆ ሆስፒታሉ አልቆ የውስጥ ግብአቱ እስከሚሟላ ድረስ ሁሉም በማረቆ ልዩ ወረዳ የሚሰራ መንግስት ሰራተኛ ደሞዙን ፈቅዷል። የማረቆ ልዩ ወረዳ ዋና አስተዳዳሪ አቶ ሁሉንም ሕዝብ ባሳተፈ መልኩ የሆስፒታሉ ግንባታ እየተፋጠነ እንደሆነ ነግረውናል። ጠንክረን በመስራት በቀጣዩ ዓመት ለማስመረቅ ጥረት እናደርጋለንም ያሉት የመጀመሪያውን ቅድመ ክፍያ ከፍለን ነው አሁን ያያችሁትን ደረጃ ላይ ያያችሁት። ይህ ሆስፒታል ከሌላው የሚለየው ቪላ ናቸው፣ በቂ መሬት ስላለን ህንፃ ስላልሆነ በዘንድሮ ዓመት ጠንክረን ከሄድን ቀጣይ ዓመት አስመርቀን አሁን ያያቸዋቸው ብሎኮች በሙሉ ካለቁ ሙሉ የሆስፒታልን ፈንክሽን ማድረግ የሚችሉ ክፍሎች ናቸው የተጀመሩት። ፈረስት ፌዝ ብለን ነው የጀመርነው። ፈረስት ፌዝ ላይ ፌዝ ላይ የምናሰራቸው ስራዎች በሙሉ በዘንድሮ ዓመት ተጠናቀው ማቴሪያል የማስገባትና ቀጣይ ዓመት ቢያንስ ፈጣሪ ከረዳን አሁንም የጀመርነውን ነገር አጠናክረን በመቀጠል ይሄ ሆስፒታል እውን እንዲሆንና ምክንያቱም ህዝቡ ዙይ፣ ቡታጅራ፣ ጦራ ወራቤ ነው የሚጠቀመው ድሮኑ መኖር የነበረበት ነው። ድሮኑ የት ነበርን፣ እንዲህ ሞቢላይዝ ማድረግ ለምንድን ነው ያልቻል ነው የሚል ቁጭት ውስጥ ገብተን ነው ይህን ስራ ለመስራት ይሄን ነው። ከዚህ አንጻር ይሄን ነገር አጠናክረን በመሄድ ይሄን ይሁን በማድረግ ሌሎች ነገሮችንም ህዝብን በማስተባበር መስራት እንደሚቻል ያሳየበትና ያ ብቻ አይደለም፣ የእኛን ክልል ባለፈው ይህን ሀብት የማሰባሰብ ስራ ያደረግን ቀን መላው ክልሉንም ጭምር ኮኔክት ያደረገ ሆስፒታል ነው። ገራድ ቢመዱ ሆስፒታል የሚል ሀሳብ ነው ያለኝ። የሀዋሳ ከተማ ለነዋሪዎቿ ምቹና ጽዱ እንድትሆን የከተማ አስተዳደሩ አበክሮ እየሰራ ስለመሆኑ አስታውቋል። ይህንኑ ተግባር የሚያግዝ ለስምንት ሳምንታት የሚቆይ ከተማዋን የማጽዳት ንቅናቄ የሀዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነ አስጀምረዋል። ባየሽ ጉላት በውበቷና በጽዳቷ የምትታወቀው የሀዋሳ ከተማ ለነዋሪዎቿ ምቹና ጽዱ እንድትሆን የከተማ አስተዳደሩ አበክሮ እየሰራ ስለመሆኑ አስታውቋል። ይህንኑ ተግባር የሚያግዝ በስምንቱም ክፍለ ከተማ ለስምንት ሳምንታት የሚቆይ ከተማዋን የማጽዳት ንቅናቄ የሀዋሳ ከተማ አስተዳደር ከንቲባ የሆኑት አቶ ጥራቱ በየነ አስጀምረዋል። ጽዱ ከተማን መፍጠር የአንድ አካል ኃላፊነት አይደለም፣ የሚሉት በመርሃ ግብሩ ያነጋገርናቸው የከተማዋ የጽዳት ሰራተኞች ማህበረሰቡም የቆሻሻ አወጋገድ ስርዓቱን ማስተካከል አለበት ይላሉ። አምቶ አምቶ እናቶች ጽዳት ያደረጉት ይሄንን እዚህ አምቶ መንገደኛ ብዙ እንግዳ የሚመጣበት መንገድ ላይ ይሄንን ይሄንን ይጥላሉ። ባለቤቱ ከተማ ሰው ራሱ የኔ ነው ብሎ መቆጣጠር አለበት። በሀገሪቱ ጽዱ ውብና አረንጓዴ ተብለው ከሚጠቀሱ ከተሞች ሀዋሳ ከተማ ቀዳሚ መሆኗን ያነሱት የሀዋሳ ከተማ ከንቲባ ጥራቱ በየነ ይህንኑ ለማስቀጠል ማህበረሰቡ ጽዳትን ባህሉ እንዲያደርገው ማድረግ እንዲሁም የቆሸሹ አካባቢዎችን የማልማት ስራዎች እየተሰሩ ናቸው ብለዋል። ሀዋሳ ከተማ እንግዲህ እንደሚታወቀው ጽዱና ውብ አረንጓዴ ከሚባሉ የሀገራችን ከተሞች አንዷና ቀዳሚዋ ናት። የከተማውን ውበት አረንጓዴ የማስጠበቅ ስራ የመንግስት ብቻ ሳይሆን ወይም ደግሞ በቅጥር ተቀጥረው ከተማውን የሚያጸዱ ነዋሪዎች ወይም ሰራተኞች ሳይሆን ሁሉም የከተማ ነዋሪ መንደሩንና ብሎኩን የማጽዳት ኃላፊነት አለበት የሚለው መልእክት ለማስተላለፍ በዛሬው እለት በስምንቱም ክፍለ ከተሞች በተመረጡ ወይም ደግሞ ቆሽሸዋል ብለን በለየናቸው ቦታዎች ላይ ሰፊ ንቅናቄ እያደረግን ያለ ነው። አሁን እዚህ እንደምንመለከተው በጣም ሰፊ ቁጥር ያለው የከተማችን ነዋሪ የተለያየ ህብረተሰብ የሚወክል ወጥቶ እያጸዳን ያለው ይሄ እንግዲህ ተከታታይነት ባለው መልኩ ጽዳቱ እንዲቀጥል የሚያስችል ነው ማለት ነው። እንግዲህ ቀጣይ የያዝነውም የከተማው ጽዳትና ውበት ባለቤት ህብረተሰቡ እንደመሆኑ ባህል እስኪሆን ድረስ ይህን ንቅናቄ ማስቀጠል ነው። በተለይ ወጣቶች፣ ህጻናት ላይ በስፋት መስራት እና አካባቢ የቆሸሹ አካባቢዎችን ደግሞ በማልማት ወደ አረንጓዴነት እንዲቀየሩ በማድረግ ህብረተሰቡ ራሱ የሚገለገልባቸው ቦታዎች እንዲሆኑ አቅደን እየሰራን ያለ ነው ማለት ነው። ቆሻሻን በአግባቡ የማያስወግዱ ግለሰቦች በህግና በመመሪያ ተጠያቂ ከማድረግ አንስቶ ማህበረሰቡ አካባቢውን ማጽዳት ባህሉ እስኪ ያደርገው የግንዛቤ ማስጨበጫ ስራዎች እንደሚሰሩም ከንቲባ አሳስበዋል። ነገር ግን ይህንን ደግሞ በተግባር የማይፈጽሙ አካባቢዎች ሲኖሩ ህግና ስርዓት መከበር ስላለበት የወጣ ደንብ አለ። በዚህ ደንብ መሰረት በግድ የለሽነት ኃላፊነት በጎደለው መንገድ አካባቢውን የሚያቆሽሽ ቆሻሻ የሚጥሉ ደግሞ በህግም ጭምር ተጠያቂ የሚሆኑበት ነው የምናደርገው ማለት ነው። ከዚህ በላይ ግን የመጀመሪያውን አስቀድመን የምንሰራው የግንዛቤ ስራ ግን በተከታታይ ባህል እስኪሆን ድረስ ሳናቋርጥ የምንሰራ ነው የሚሆነው ማለት ነው። የከተማዋ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ማራዶና ዘለቀ በከተማው ቆሻሻን በዘመነ መልኩ ለማስወገድ የሚያስችሉ በመከናወን ላይ ያሉ ተግባራትን አብራርተዋል። እያንዳንዱ ነዋሪ ከቤት ቆሻሻ ሲሰበስብ ወይም ቆሻሻ ሲለይ የሚበሰብስ ኦርጋኒክና የማይበሰብስ ቆሻሻዎችን ለመለየት አለበት ማለት ነው። ስለዚህ እነዚህን ቆሻሻዎችን የሚበሰብሱ ቆሻሻዎችን ሪሳይክል አድርገን ኮምፖስት አዘጋጅተን ወደ ኮምፖስት መቀየር የምንችልበት ይሄ ደግሞ ለከተማ ግብርና ለአካባቢ አርሶ አደሮች መቅረብ የሚችልበት ሁኔታ መፍጠር ይቻላል ማለት ነው። ይሄ ስራ ማህበራት ተደራጅቶ በአሁኑ ሰዓት አዋሳ ከተማ ላይ ሪሳይክል የሚያደርጉ ማህበራት አሉ። ይህን የማጠናከር ስራ ነው የምንሰራው። የፍሳሽ ቆሻሻ ትሪትመንት ሳይትም ጭምር እንደ አዲስ ከተማ ላይ ለመስራት ዲዛይን እየተደረገ ያለው ከከተማ ውጭ ባለው ቦታ ላይ። ስለዚህ እነዚህ ሂደቶችን ማጠናከር ከቻለን ዘመናዊ የሚባል የቆሻሻ የደረቅም ሆነ የፍሳሽ ቆሻሻ ወጋገር ስርዓት ይኖራታል ማለት ነው ከተማዋና፣ በዚህ ሂደት እየተሰራ ነው ያለው ማለት ነው። የአዋሳ ከተማ ከዚህ ቀደም በከተሞች ጽዳትና ውበት ቀዳሚውን ስፍራ የያዘች ቢሆንም በዘንድሮ ሶስተኛ ደረጃ ይዛ መውጣቷ ቁጭት የፈጠረ በመሆኑ በቀጣይ ከተማዋ ውበቷ ላይ በትኩረት እንደሚሰራ የአዋሳ ከተማ ከተማና መሰረተ ልማት መምሪያ ኃላፊ አቶ ቸርነት ፍላቴ ገልጸዋል። አንደኛውን አስተማና ነው ቆየችው። በዚኛው ሶስተኛ ነው የወጣችው። ይህ ቁጭት ፈጥሯል። ባለፈው ከሕዝቡም ጋር ውይይት ስናደርግ ትልቅ ቁጭት ነው የፈጠረው። ስለዚህ ይሄን ቁጭት ወደ ተግባር ቀይረን የልማት ስራዎቻችንን፣ የጽዳት ስራዎቻችንን አጠናክረን የምንሄድበት ነገር ነው፤ እኛም ይዘን የወጣ ነው። ስለዚህ ይሄን ቁጭት ወደ እቅድ ቀይረን በቀጣይ ከተማችን አንደኛነቷን አስጠብቃ እንደምትሄድበትን መንገድ ለማመቻቸት ከአሁኑ ስራ ጀምረናል። ስለዚህ ይሄ ደግሞ እንደምናሳካው ከሕዝባችን ጋር የምናሳካው ነው የሚሆነው ቀጣይ በጽዳት መርሃ ግብሩ የተሳተፉት አካላትም የከተማዋን ውበት ብሎም ጤናችንን ለመጠበቅ በጋራ እንስራ ሲሉም ጠይቀዋል። የተከበራችሁ ተመልካቾቻችን ዜናዎቻችን እዚህ ላይ እንቋጫለን። ያደረጋል መኩሪያ ነበርኩ። በያላችሁበት መልካም ጊዜ መልካም ቆይታ እንዲሆንላችሁ እንመኛለን። ጤና